አብዛኛው ሴት በሴክስ ላይፉ ደስተኛ ያልሆነበትን ምክንያት ነው በዛሬ ቪዲዮ ላይ የማነሳላችሁ። እናንተ ስታደርጉት እኛን የሚያስደብረን በሰዓቱ አንተ ቀለል አርገው ወይም ኢንቴንሽናሊ ላታደርገው ትችላለህ። ውጤቱ ግን ሴት ልጅ ስለ ሴክስ ያላትን አመለካከት፣ ለሴክስ ያላትን ፍላጎትና አንተን ኢቭን ነው ምልህ ምታይበትን አንግል፣ ሀሳቧን ሊያስቀይረው ይችላል ይህንን የምልበት ትልቁ ምክንያትን ደግሞ ልንገራችሁ። አብዛኛዎቻችሁ የሴክስ ላይፋችሁን እኛ ኢቭን ሴቶችን ጭምር የምናወራው ከጓደኞቻችን ጋር ነው እንጂ ከፓርትነራችን ጋር አይደለም። የሚመለከታቸው የጉዳዩ ባለቤቶች ራሱ ግለሰቡ እያለ የሴክስ ሕይወታችንን እንዴት እንደምናሻሽል ምን ያህል ደስተኛ እንደሆነ ምን እንዳስከፋን እንኳን የምናወራው ከነሱ ጋር ነው። ከዛ ይጀምራል። ነገር ግን እኛ ሴቶችን ያሰለቸንን ብዙ ሰውን ራሱ ሊቃወመኝ ይችላል እሱ አይደለም ፖይንቴ። እኔ ሁላችንንም ሴቶች ወክዬ ምክንያቱም ብዙ ቤት የትዳር ህይወትን የሚያፈርሰው የትም የሚደርስ የፍቅርን ህይወት ሴክስ ከጀመሩ በኋላ እንዲቋረጥ የሚያደርገው ፍቅር አይደለም። አንደኛው ፓርት የሴክስ ላይፋችን ነው። መስተካከል አለበት፣ መታረም አለበት። ልክ እንደዚህ ከቻልክ፣ ልክ እኔ እንደማውራው ከፓርትነር ጋር ማውራት መቻል አለባችሁ። እኛ ሴቶችን ምን ያስደብረናል? ወር በደስ በሚል አማርኛ አንድ ሴት ልጅ በሴክስ ሰዓት ደስተኛ የሚያደርጋት ወንድ ልጅ ምን ሲያደርግ ነው የሚለውን ነው በዛሬ ቪዲዮ ላይ የምመልስላችሁ። ከኔ ጋር እስከ መጨረሻው ቆዩ። በእርግጠኝነት ከአምስቱ አንዱን ወይ ሁለቱን ታደርጉታላችሁ። እንድታርሙት ይረዳችኋል። ሀይ፣ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሀውስ። እዚህ ቻናል ላይ ስለኛ ሴቶች ነግራችኋለሁ፣ ልክ እንደዛሬው ከሚስጥራችን አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሐሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ያላደረጋችሁ ልጆች እባካችሁ አድርጉ፣ አብራችሁ የደሉ መጫን እንዳይረሳ፣ ለብዙ ወንድሞቻችን እንዲደርስ የዩቱብ አልጎሪዝም እንዲወደው ደግሞ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው ሴቶችን በጣም የሚያስደብራቸው ሴክስ ላይ የምትፈልገውን ሳታቅ ወይም ሳትጠይቃት ማድረግ ወይም አዲስ ነገር መሞከር ነው። በጣም ከምነግራችሁ በላይ የሚጎዳ ስሜት አለው። አንደኛ ነገር የምታስብበት መንገድ ለሷ የሰጠሃትን ቦታ ለሷ ያለህን ቦታ እና ከእሷ ጋር ያለህን በአጠቃላይ ግንኙነት የምታስብበትን መንገድ ዲፋይን እንደሚያደርግላት ማወቅ መቻል አለብ። ሰዎች የራሳቸው ፍላጎት አላቸው። ራሳቸውን በቃ የሚያዩበት መንገድ አላቸው። ያንን ደግሞ አንተ ለማወቅም ሊሆን ይችላል። ምናልባት ምን ችግር አለው ትላለህ። ለአንተ በሚሰጥህ ደስታ ልክ ሊሆን ይችላል አንተ ልክ ነው ብለህ ሰላም ወይም ያንተ ሳይድ ስቶሪ ሪያሊቲ ወይም ምንም ብለህ ጠቅሰው ደስ የሚል ሊሆን ይችላል። እሷስ የሚለው ነው መመለስ ያለበት አለ ስለኛ ስሜት አለል እየነገርኳቸው ያለው የትኛዋም ሴት ነው ምልህ፣ ሳትጠይቃት ስፔሻሊ ሴክስ ላይ የምትፈልገው ይሁን የሚመቻት ይሁን ወይም ልክ እንዳንተ ደስታ የሚሰጣት ነገር ሊሆን ይችላል። ፖዚሽን ሊሆን ይችላል። ባይ ዘ ዌይ ማለት ጉልበት መጠቀም ሊሆን ይችላል። ዋቴቨር ነው ምልህ፣ ግን የእሷን ፍላጎት አትሊስት ባትጠይቃት ፊቷን ማየት መቻል አለብህ። የፍላጎቷን መጠን ወይም በሰውነቷ ራሱ ፐርሚሽን ትሰጥሃለች። ያንን ነገር ፊክስ ለማድረግ ሞክሩ። ደስታ ለምሳሌ አብዛኛዎቻችሁ ታውቁታላችሁ ብዬ አስባለሁ የሚገኘውን ደስታ ያንተ ብቻ አታደርገው ያንን ሼር እንድታደርግ መጣር መቻል አለብህ። ያንን ከምታደርግበት መንገዶች ውስጥ ደግሞ ልታደርግ የፈለግከውን ወይም ባደርገው ደስ ይለኛል እንደዚህ ቢሆን ብለህ የምትጠቀመውን ሀይል ሊሆን ይችላል። ሮማንቲክ ነው ብላ ያሰብ ከሆንም ነገር ሊሆን ይችላል። ዋቴቨር ያየ ከሆንም ነገር ሊሆን ይችላል። የሰማ ከሆንም አፕ ላይ ከማድረግ በፊት አፕ ላይ የሚደረግበት ሰው ይመለከተዋል። ላማክረው ይፈልጋሉ ወይ ብታማክራት ብትጠይቃት ብትነግራት አትሊስት ነው ምል ስነ ልቦና ይዘጋጃል። አትሊስት ነው ምል ይሄ ነገር ሀፕን ስለሚያደርግ እኔም እስቲ በዚህ መንገድ ልሞክረው የሚለው የነፃነት ስሜት ትሰጣታለህ የምን ያገባሻል የመፍቴ ነው የኔ መብቴ ነው በቃ ፍቅረኛ አይነት ወይ ባለቤቴ ናት የሚል የመብትነት ስሜት ኦር ደስ ይላታል እኔ ባደርግ ደስ የሚል ነገር ነው የሚል አስተሳሰብ እንደምታስበው ሴት ጋር አይኖርም፣ ወይም በፍጹም ልክ አይደለም ጀነራሊም። ስለዚህ አዲስ ነገር ሊሆን ይችላል። ዋቴቨር ስታደርግ መጠየቅ ስትሞክርም ሊሆን ይችላል ወይም ከማድረግ በፊት ማሳወቅና ደስ እንደሚል በእንትን የሆነ ሮማንቲክ በሆነ ቃላት በሚያሳምን ፍቅራላ የሚሰራ መጠቀም ሞክር፣ ወይም በዛ መንገድ አድርገው። ካለበለዚያ እኛን እያስከፋ እያስደበረን ስለ ምትወድ ብቻ የፍቅር አጋር ብቻ ስ ባለቤት ስለሆነች ብቻ ተሸክመው እንድትኖር አታስገድዳት። ሁለተኛ ስሜቶቻችንን ችላ ማለት ስሜቶቻችንን ስን ለምሳሌ የማትፈልግበት ሆርሞናል ሲዝን ላይ ልትሆን ትችላለች ምናልባት አንተ አሁን ፈልግህን ሊሆን ይችላል። ምናልባት ተነጋግራችሁ ልታደርጉት ትችላላችሁ። ግን በቀን ውስጥ ያሳለፈችው ነገር ሊኖር ይችላል። ያንን ነገር ላለማድረግ ደግሞ ሌላ የሆርሞን ለውጥ ሊኖር ይችላል። ስለዚህ እሷ የምትነግርህን የምትሰጥህንና የምታሳየህን ስሜት ሊሆን ይችላል፣ ባህሪ ሊሆን ይችላል፣ ፍላጎትን መቀበል መቻል አለብን። ይህንን መቀበል ካልቻል፣ አሊያም ደግሞ የእሷን ስሜት ችላ ማለት እንደ ቁም ነገር አለማየት ወይም ዝም ብላ ስታካብር ነው። አይ የሆነ ነገር ፈልጋ ሊሆን ይችላል። ኔጋቲቭ ነገር ማሰብ በጣም ከባድ ነው ላችሁ። ሮማንቲክ ነገር ኖርማል ነው፣ ፍቅርን ህይወትን መኖር እዛ ነገር ላይ እንደዚህ አይነት ነገር ሲያደርግ ኖርማል ነው። እኛ ሴክስን የምናስብበት የምናይበት የምንረዳበት መንገድ ግን አንተ ካለህበት ጋር ፈጽሞ የተለየ ነው። ያንን ነው ማወቅ ያለበት። ስለዚህ የምታሳይህን ነገሮች ችላ አትበል። በምትፈልገው ሌቭል በምትፈልገው ከፍታ ወይም በጣም ህልዚ በሆነ ሁኔታ ከእሷ ጋር የሴክስ ላይፍ ውብ እንዲሆን ጤነኛማ እንዲቀጥል ያንተን ብቻ ሳይሆን አንዳንዴ የራሷንም ፍላጎት አሳይታ ዝግጁ ሆና እንድትፈጽም ስሜቶቿን ችላ ማለት አቁ ተረዳት። ምን አይነት ስሜት ላይ እንደሆነች በደንብ ነው መናገር የምትችለው። ሴት ልጅ ቃል እንኳን ባታወጣ እኮ ሰውነቷ ይናገራል። ቅድም እንዳልኳችሁ ባላየ ብቻ ስለፈለጋችሁ ብቻ ወይም አለች አይደል ያችን አንዷን ስቴፕ ካለፋችሁ በኋላ ምንም የሚፈጠር ምንም ልክ የእውነቴ ነው ብላችሁ አንዳንዴ የመደፈር ያክል ስሜት አለው። የእውነት ባለቤት ብትሆን ራሱ የመደፈር ያክል ስሜት አለው። የሴት ልጅን ስሜት ችላ ማለት ለመረዳት ሞክር። ቅድም እንዳልኳቸው በመጀመሪያ ስቴፕ ማውራት፣ መጠየቅ፣ መግባባት ከዛ ባሻገር ደግሞ የምታሳይህን ነገር እንዳልተፈጠረ ማለት ትዳራን እንድትፈታ ያደርጋል። እውነት ለመናገር በጣም እርግጠኛው፣ ይህንም ነግራችሁ ስሜት እንዲሞት ታደርጋላችሁ። የእሷን ነገር ስሜቷን እንዳታሳይ እንድትደብቅ፣ እሱ ምን ባሳየው በፈለግ ሰ እንዲህ ያደርጋል ትልሃለች። ግን ያንን ነፃነት እንድትመጣ ስታደርጋል፣ ምን ያህል እንደምታከብራል፣ ምን ያህል ቦታ እንደሰጠሃል፣ ይሄ በሁለታችሁ መሀል ያለ ወይም ለሁለት ሰው ያለ ጥቅ ነገር በሱ እንደማትገዛ ኢቭን ማለት ነው የምላችሁ። ለእሱ ብቻ ለሴክስ ብቻ ትኩረት እንዳለ እሱን ብቻ ከእሷ እንደምትፈልግ እንድታስብ እንደሚያደርጋት ታውቃላችሁ። የሴት ልጅን ስሜት ችላ ማለት ስለዚህ በፍጹም ችላ እንዳትላት በጣም ደባሪ ስሜት ነው። እንዳልኳችሁ ከሚያስከትልብን ወይም ከግንኙነታችሁ ውድቀት አንስቶ እሷ ላይ እስከሚጭነው ጫና ድረስ ነግሬያቸዋለሁ፣ በግልጽ የሴት ልጅን ስሜት ችላ እንዳትል። ሶስተኛ ዘሎ ወደ ሴክስ መሄድ። ብዙ የምንፈልገው ነገር እንዳለ ከዚህ በፊት ነግሬያቸዋለሁ፣ የማን ነግራችሁ፣ ከእናንተ የምንጠብቀው የምንፈልጋቸው ነገሮች እያሉ ያንን ዘለቅ ወደ ዋናው ወደ ገደለው ቀጥታ ት አይሰጥም ለኛ ለእናንተ የሚሰጠውን ዋናው ፓርት ላይ ያለው ሚና ሳይሆን እኛ ፎር ፕሌ የምትባለው አሁን ፓርት በጣም ነው የምንፈልገው፣ ወይም ወርማፕ ተብላ የምትጠራው ፓርት ለሴት ልጅ በጣም ትርጉም ያላት ናት። ቀጥታ ወደ ገደለው መግባት እኛን ያስደብረናል፣ አንፈልገውም። ስንቴ እንደነገራችሁ አላውቅም። ብዙዎቻችሁ እስቲል አላውቅም በምን አይነት መንገድ እንደምታልፉት ወደ ዋናው ፓርት ነው የምትገቡት። ረጅሙን ጊዜ ነው የምልህ ለዚች ፓርት ከሰጣሃት ከምታስበው በላይ የእርካታ መጨረሻ ነው የሚጠብቅ። ስለዚህ መጀመሪያ ላይ መሳም ሊሆን ይችላል፣ መነካት ሊሆን ይችላል፣ ጊዜ ሊሆን ይችላል። እስፔሻሊ ደግሞ ያችን ሮማንቲክ የሆነችዋን ፓርት መንከባከብ፣ ትኩረት መስጠት፣ መጋበዝ ከሆነ ሊሆን ይችላል፣ ቸኮሌት መስጠት ሊሆን ይችላል። ዋቴቨር እሷ ፓርት ናት ለእኛ ትልቅ ትርጉም ያላት በጣም የምፈልጋት ከአንተ ምን ጠብቃት። ከዛ በኋላ ያለውን ለእሷ ተወው። እንዴት ደስተኛ ልታደርግህ እንደምትችል ምን አይነት ስሜት ከፍታ ላይ ልታስቀምጥ እንደምትችል ወይም ምን ያህል በምትፈልገው ልክ ልትሄድልህ እንደምትችል ታየዋለህ። እንደዚህ አይነት የማድረግ ልምድ ከሌለህ እስቲ አደርገው፣ ለውጡም ታየዋለህ፣ ቃል እገባልሃለሁ። ስለዚህ ፎር ፕሌ ላይ የምትባሏ ላይ ጊዜ ውሰዱ። ለማስደሰት፣ ሮማንቲክ ለመሆን ሞክር። እሷ እስክትሞቅ፣ እሷ ፍላጎት እንዳላት አሁን ዝግጁ ነኝ የሚለውን ፓርት እስክታሳይ ድረስ ትዕግስተኛ የመሆን ልምድ ይኑርክ። ያቺን ፓርት ትልቁ ሚና በቃ አሁን ይሄ ልጅ ሂሮ ነው፣ ለሷ በቃ ጀግኖዋ ይሆናል። ምርጡ ነው ደስተኛ ነኝ እኔ በሴክስ ላይፍ ደስተኛ ነኝ። በዚህን መንገድ እሱ እንዲህ ነው ብላ እርግጠኛ ሆና እንድትሰማ ደስተኛ ሆና ዘላ ወደ ዋናው ገባ አለቀ ተለያየ እንደዚ አይነት ነገር ይቁ በጣም ነው የሚያስደብረው። ቁርሴ ልጅ በተፈጥሮ ማትፈልገው የምትፈልገው ሞር፣ ልክ አንተ ያኛው ዋናውን እንደምትፈልገው ከዛ በፊት ያለውን እንደሆነ ማወቅ መረዳት አንድ አይነት ሌቭል ላይ ለመሆን የሚያስፈልግ ነገር ነው። እኛን ያስደብረናል፣ ዘለን ወደ ዋናው ነው መግባት። አራተኛው ከሌላ ሴት ጋር ማወዳደር ሴክስ ላይ ወይ ሴክስ ላይፍ ከመጀመረ በፊት ከዚህ በፊት ነገር ያችሁ ሊሆን ይችላል ያለውን ኤክስፒሪየንስ ማውራት፣ ለሴት ልጅ ጀግና ያስብልህም ወይ ቦታ ጽጥሞ ያሸልበን ባይዘው ይ ማለት ነው። ትንሽ ልትቀናት ይችላል ለዚህ። ከዛ ውጪ እራሷን ከሌላ ሴት ጋር እንድታወዳድር ታደርጋታለህ። ያ ደግሞ ሁሌ እሷን ኦቨርቲንክ እንድታደርግ ታደርጋታለህ። ኢንጆይ እንድታደርገው ወይም አንተንም በነፃነት እንድትደሰት ሳይሆን ገና ለገና በቃ አይምሯ ሌላ ቦታ ነው የሚሆነው። በዛሬ ደግሞ መናገር፣ ማውራት እንደዚህ ያርጌ እኮ አውቃለሁ ያ ከዚህ በጣም የተሻለው እንደዚህ ብናደርግ እኮ እንደዚህ ይሄ ኮምፔር የሚያደርጉ ሀሳቦችን ማንሳት እሷ በዛ ሞመንት ወይም ስለእንደዚህ አይነት ነገር ሲወራ ወይም በሚነሳ ሰዓት ማውራት ግድ ነው ባይዘው። ካላወራችሁ መፍትሄ አይኖርም። ሴክስ ላይፋችሁ ላይ ለውጥ ከፈለጋችሁ፣ ነፃ እንድትሆኑልህ ከፈለግ፣ ጣፋጭ እንድትሆን ከፈለገች፣ በጣም ሄልዚ የሆነ ግንኙነት እንዲኖር ከሆነ ከጉዳዩ ባለቤቷ ጋር በግልጽ ማውራት ነው። ኦልሬዲ አልጋ ላይ ከደረሳችሁ በኋላ መሸጋሸግ ወይም አፍራለሁ ብትል እራሱ ቀስ እያልክ እያለማመድክ ማውራት ነው ያለበት። ታዲያ እሷን ማድነቅ ምትወድላትን ጠራኗ እንደሚያምር ደስተኛ እንደሆን መናገር ነው እንጂ እሷን ልክ እንዳንተው በዛ ህይወት ደስተኛ እንድትሆን የሚያደርጋት ከዚህ በፊት ህይወት ስለነበረች ጀግና ሴት ወይም ከእሷ ጋር ስላደረግከው ነገር ማውራት ጀግና ያስብልም፣ ወይም እሷን ጥሩ ስሜት ወይም ከራሷን አፎካክራ ለአንተ እዚህ ጋር ደስ የሚል ነገር እንድትሰጠ ሊያደርጋት አይችልም። ነገር ግን ዝቅ ማለት ስሜት እንዲሰማት ያደርጋታል። ለአንተም ያላት ዋጋ ክብር ምናምን ዝቅ እንዲል ያደርጋታል። ግን ደግሞ ሂዶም ጊቪ ሽት እሷ ናት የተሻለች። የሆነ ቀን ይሄዳለሁ። ደሷ ለምን ፈቅድለታለሁም እምቢም የመባል ዕድልም ሰፋ እያለ ይመጣል። ስለዚህ ስለሌላ ሴት ማውራት በተለይ በዛ ሞመንት ላይ ሆነ ወይም ሴክሱን በምታደርጉበት ሰዓት ከሆነ እንደዚህ አይነት ኢሹ የሚወራ ፈጽሞ ተቃራኒ ነገር ውስጥ ትቀታታለህ። ማድረግ ያለብህ ቆንጆ እንደሆነች መንገር ሞቲቬት እንድትሆን ስ እንደሚልክ እሷ ጋር ማድረግ። እንደዚህ አይነት ነገሮችን ምን ያደርጋል? ሰ ዶፓሚን ሆርሞን ከፍ ያደርገዋል። ኢዚ እኮ ስለዚህ ይሄ በጣም ያስደብረን ነገር እንደሆነ ማወቅ መቻል አለብህ ልታቆም ይገባል ቀለል አርገን ቢሆን ማወዳደር የሚባል ነገር አይሰራም አምስተኛውና የመጨረሻው ከዚህ በፊት በሰፊው አውርቼዋለሁ ግን እስቲል ጠቃሚ ስለሆነ ነው ከሴክስ በኋላ በፊት ያለውን መግሪቻው ማለት ያለው ነገር ከሴክስ በኋላ ስፔሻሊ ልክ ምግብ በልተን ደጨረስ ከሰው ጠግቦ በቃ ከዛ በኋላ ሲወራም ሊሆን ይችላል፣ ሲያዩም ሊሆን ይችላል። ስሜት እንደማይሰጠው ሰው መሆን አቤት፣ እንዴት ልብ እንደሚሰብር እንዴት ሴት ልጅ እንደሚያስደበረ፣ እንደማትወዳት፣ እንድታስብ፣ እንድታፍር አይነት ስሜቶች ውስጥ እንድትገባ ያደርጋታል። ከቻልክ ማውራት እንኳን ባትችሉ ከዛ በኋላ ይደክማችኋል፣ ወይኖ ምንም ጥያቄ የለም። ይህንን ማትረዳ ሴት አለች ብዬ አላስበ። አንዳንዶቻችን ላንረዳቸው ወዲያው የምናስበው እንዳልኳቸው፣ አይወደኝም፣ በቃ ከዚህ በኋላ አይፈልገኝም፣ እንዴ ምናምን የሚል ሚስት ሆና ራሱ ከዛ በኋላ እንደዚያ አይ ባህሪ ካለ ወዲያው መተኛት፣ ፊት አዝሮ መተኛት፣ ልብስ መልበስ መፈለግ፣ ሻወር መግባት መፈለግ። እኛ የምንፈልገው መታቀፍ፣ ማውራት፣ ጥሩ ጊዜ እንዳሳለፍክ መናገር፣ እንዴት አሪፍ እንደነበረች ማሳወቅ። እንደዚያ አይ ነገር ምን ፈልገው በተቃራኒ ዘለተነስተ ልብስ መልበስ፣ ሻወር ቤት መግባት፣ ፊትን አዝሮ መሰለ ወዲያው ማንኮራፋት፣ ልብ ሰባሪ፣ ሴት ልጅን የሚያሳዝን እጅግ በጣም ደባሪ ድርጊቶቻችሁ ናችሁ። ሴት ልጅ ጥሩ ስሜት እንዲሰማት ነገ በነፃነት እንድታረግ፣ ያኔ እንደወደድካት እንዳሳይክ ፍቅር እንጂ ሴክስ ከእሷ እንደማትፈልግ የምታረጋግጥባት ትልቁ ፓርት ነው፣ ከሴክስ በኋላ ያለው አልኩ። ልትተኛ ትችላለህ፣ ወሬ ምናምን ልትል ትችላለህ። አትሊስት አጠገቧና አቅፈሃት መተኛትን ወይም መንድትተኛ፣ ሁለት ቃል በቂ ነው። አሪፍ እንደነበረች፣ ቆንጆ እንደነበረች፣ ደስተኛ እንደደርግ መናገር አለቅ። አትሊስት የጠቀስኳቸው ነገሮች አለማድረግ መነሳት ለመታጠብ ለመልበስ ፊት ለማዞር ምናምን እንደዚህ አይነት ነገሮችን ኢንቴንሽናሊ ላታደርገው ትችላለን ኦልሬዲ አንተ ሚናን ተጫውተ እናውቀዋለን ደ ያ ፓርትሬት ግን እስቲል ለእኛ ስለማይሰራ ይስተካከልን በቃችሁ ሀሳቤን እንደምትወዱት እንደሚጠቅማችሁ አልጠራጠርም ካመናችሁበት ለእኔ በላይክ ይጠቅማል ካላላችሁ ለሌሎች በሼር በሌላ ቪዲዮ በሌላ ሀሳብ ተመልሼ ስመጣችሁ ሰላም